ሌላ አንድ ነገር ብትሆን በዚህ ውጥረት ዴዚ ማለት ነው። አንድ ነገር ብትሆን። ሰላም ሰላም፣ ጤና ይስጥልኝ የተከበራችሁ የቲክቶክ ቤተሰቦች። ዛሬ ይህን ቪዲዮ መስራት የፈላኩት ሰሞኑን በዴዚና በእናቷ መካከል እና አንድ የዴዚ ጓደኛ የሆነ ልጅ አሌክስ በሚባል መካከል የተፈጠረውን ነገር እኔ ከማውቀው አንደርስታንዲንግ ወይም በነበረኝ ከነሱ ጋር ትውውቅ አንዳንድ ነገሮችን ማለት ስለፈለግኩ ነው። ስለዚህ ይህንን ቪዲዮ ለሚመለከታቸው ሰዎች በተለይም ለሶስቱ እና በተጨማሪም ለዮኒ ማኛ እንድታደርሱልኝ እንፈልጋለሁ። ስለዚህ ኮፒ ሊንክ ና ሼር እያደረጋችሁ ተከታተሉ። በመጀመሪያ ይህንን ነገር ወደዚህ ወደ ሶሻል ሚዲያ ከመምጣቱ በፊት የነበሩትን ነገሮች ከእናቷ ጋር እያወራን ነበር፣ ስትነግረኝ ነበር አንዳንድ እና ነገር ግን በዚህ ደረጃ ይህን ያህል ገኖ ይወጣል ብዬ አላሰብኩም እና ሶሻል ሚዲያ ላይ እንደምትወስደውም ወይም ደግሞ ወደዚህ እንዲመጣ እንደሚችል ምንም ግምት አልነበረኝም በወቅቱ ስናወራ የነበረው ችግሮች እንዳሉ ኖርማሊ ስራዋን ስስራ ኢንካማቸውንም ብዙ ነገር ከፍ ያደረገ እና በዚህ መሀል ያው እሷ የልጅነት ጊዜ አስቸጋሪ ባህሪያቶች እንደሚገጥሟት እና በዛ ጊዜ ውስጥ ከመጀመሪያ ትውውቃችን ከተነሳወኝ ሁለቱንም ነበር ያገኟቸው በአንድ አጋጣሚ እና እዛ በተገናኘንበት አጋጣሚ ላይ በማወራቸው ሰዓት፣ የዴዚ እናት እንደሆነች እሷ እና ማኔጀሯም እንደሆነች እና ዴዚ የተመለከቱ ማንኛውንም ጉዳዮች ከእሷ ጋር ማውራት እንደምችል እና ሀሳቤን ከነገርኳት በኋላ ኢቨን እስከ መጨረሻው ዲል ስናደረግ ያለውን ነገር በሙሉ ከእሷ ጋር ከእኔ ጋር እኔና እናቷ ነበር ስናወራ የነበረው ነው። እዚህ ላይ አንደኛ ያው ኢትዮጵያ ብትመጣም ብዙ ስለ ኢትዮጵያ የማታውቅ ሰዎችን ኮሚኒኬት ማድረግ እንዴት እንዳለባት ስለማታወቅ እንደገና ደግሞ ለጥንቃቄም በመሆኑ ያው ብዙ ሰው ኮሚኒኬት ሲያደረግም ሲያወራቸውም ነገሮች ግን እንደዛ ሆነው ያው ላይ ቀጥሎ እንደሚችሉ ደግሞ እናቷ ግንዛቤ ውስጥ የከተተች አይመስለኝም። ምክንያቱም አሁን ያለውን ኢሹስ በደንብ ሳዳምጠው የተረዳሁት ነገር ዴዚም በራሷ ብዙ ነገሮች ማድረግ እንደምትችል ወይም ደግሞ ፍላጎት እንዳላት እና በዛ ምክንያት ነገሮች እየተደራረቡ በዚህ መሀል ደግሞ አንድ አሌክስ የሚባል ልጅ እንደመጣ እሱ ደግሞ ወደዛ ዴዚ ሞዳል ያላትን ነገር በማቀጣጠል ወይም ደግሞ አብራት በነበረበት ሰዓት ችግሮችን በማየት እና ወይስ ሲቀርባት በተረዳቸው ችግሮች እሷን ከዚህ ችግር ውስጥ ለማውጣት ባደረገው ውሳኔ የመጡ ተደራራቢ ነገሮች ናቸው ብዬ አስባለሁኝ። እና እዚህ ላይ ስህተቱ የማን ነው ካላችሁኝ፣ የአንድ ሰው ነው ብዬ ማለት አልችልም። ነገር ግን ሁሉም የየራሳቸውን ክፍተት በመፍጠራቸው አሁን እዚህ ደረጃ ለመዳረስ በቅተዋል ማለት ነው እና በዚህ ሰዓት ግን በጣም ያሳዘነኝ ነገር ውጥረቱ አንደኛ ወደዚህ ነገር መምጣቱ የሶሻል ሚዲያ ኢሹ መሆኑ፣ ፋሚሊ ጉዳይ፣ በዛ ላይ ደግሞ ማንም ሰው የተነሳ የሚፈልገውን ሀሳብ የሚሰጥበት አንደኛው በአንድ ወገን የሆነ ጊዜ አሁን ለምሳሌ በጣም አፕሪሼት ያረኩት ነገር እናቷን በጣም ታከብራታለች እና የእናቷን መጥፎ ነገሮች ላለማውጣት ላለማውራት ከራሷ ጋር ስትታገል አይቻሉ አንድ ቪዲዮ ላይ እና እሷ በዛ ደረጃ እንደዛ እየሆነች ባለችበት ሰዓት አንዳንድ ሰዎች ደግሞ ያው ሶሻል ሚዲያ የማንም መጠቀሚያ ስሩ ሆነ የማይገቡ ንግግሮችን ሲደረጉ ምናምን አይቻለውኝና በጣም ያዘንኩት በዛ ይሄ ሁኔታ በመፈጠሩ ማለት ነው። ከተሰረፈ አሁን ለምሳሌ የእናቷ ይሄ ቁጥጥር ያው እንደ ቢዝነስ ሲሰሩ ያው ኢንካም አለ፣ ጥቅሞች አሉ። በዛ ጥቅሞች ዴዚ የሚገባትን ነገር ወይም ደግሞ እናት ጋር ያለው አስተሳሰብ ለልጅ ባድረ ይሄን ነገር ካደረኩ ምናልባት በቂ ነው ብላ ያሰበችውን ነገር ወይም ደግሞ ለአገዛት በቂ ነው ብቻም ሳይሆን በቃ በጣም የተንከባከበች አስመስሎ የምታደርግላት ነገር አንዳንዴ ልጅ ደግሞ በዛ መልኩ ሊያረዳው ይችላል። እና ይሄ ማናኛቸውም ሁሉም ቤት ያለ ጉዳይ ነው። ሶ በዛ ሁኔታ ውስጥ ዴዚ ደግሞ ስትጎዳ እንደቆየች አንዳንድ ምናልባት እኛም የማናውቃቸው ነገሮች በመካከላቸው ውስጥ አንዱን የመበደል ሁኔታ በጣም ከፍተኛ ነገሮች ሊኖሩ ይችላሉ። ስለሱ መናገር አልችልም ግን ኦቨርኦል ባለው ነገር እኔ ከእነሱ ጋር ባለኝ ቅርብ የተረዳሁት ነገር እሷ እናት እንደ እናት አድርግ ያለው የምትላቸው ነገሮች ልጅ ደግሞ እንደ ልጅ ይገባኛል ወይም ደግሞ መሆን አለብኝ ያለቻቸው ነገሮች ያልሆኑት ሁኔታዎች ናቸው እዚህ ደረጃ ያደረሳቸው ብዬ አስባለሁ። እዚህ እዚ ጋር በደንብ መናገር የምችለው ነገር ግን አሁን ያለው ሁኔታ የአንድ ጊዜ ጉዳይ ነው ብዬ አላስብም። እናት በምታሳድግበት ሰዓት እናት ጥሩ ነገሮችን የሰራቻቸው ነገሮች ቢኖሩም በዛው ልክ ስህተቶች ደግሞ አሉ አስባለሁ። ማለት በተደጋጋሚ አይምሮ ውስጥ ሌሊ አይምሮ ላይ እያደገ የመጣ ነገር ነው። ዛሬ ፈነዳው እንጂ የአንድ ቀን ጉዳይ ነው ብዬ አላስብም። እነዚህ ሁኔታዎች ላይ ደግሞ እናትየውም በራሷ የራሷ ላይፍ ስላላት አንዳንዴ ልጆቼን ጉዳት ሊጥላል ብላ ያላሰባቻቸው ነገሮች መልሰው ጉዳት ሊጥሏቸው ይሆናል ብዬ አስባለሁኝ እና ልጅ ደግሞ አይምሮ ላይ የተቀረጸ ነገር

ጉዳይ ግን የአሌክስ ጉዳይ ሊሆን ይችላል። ምክንያቱም እውነት ነው፣ እሷ ዴዚ ብቻዋን ኮንፊደንስ ላይ ኖራት ይችላል፣ እሱ ሳፖርት አድርጓት ሊሆን ይችላል። ነገር ግን እነሱ ፍቅራቸውን አሁን በመሀል ፍቅር የሚባል ነገር አለ። ስለሱ ብዙ ማውራት አልፈለኩም፣ ግን ለማንሳት ያክል ፍቅር አለ ብለው ደግሞ ካሰቡ ስራ ሊፈጥር ልብ ላይ ሊፈጥር የሚችለውን ጫና ይታወቃል እና ያንን ነገር በማድረጉ በሱ እንኳን ደፍሮ ያለውን ነገር ባያስረዳም በሌሎች ሰዎች ያለውን ነገር፣ የተፈጠረውን ነገር አስረድቶ ያው ነገሩ ስሙዝሊ እንዲሆን የተፈጠረውን ነገር መካስ ወይም ደግሞ ያሳዘነውን ልብ በይቅርታ መመለስ ያስፈልገዋል። ና እሱ ራሱን ለነጻ አውጪ ያየበት መንገድ ትክክል አይደለም በጣም ስለሚወዳ ስለሚሳሳላት ወድጃ ሳለሁ ባለው መሰረት ከተረዳኑ እንኳን ሳስችላት ነው ይህን ያደረግኩት እንኳን ቢል ምንም አግባብነት የሌለው ነገር ነው። እናትን ከልጅ ያለውን ነገር መለየት ትምህርተዋል መማር የራሱ ኃላፊነት ነው። የኒማኛ በጣም እዚህ ጋር ስለ አንተ ደግሞ በኋላ እመልስበታለሁ ብዬ ነው ብዙ ጊዜ ያው የአንተ ንግግሮች ወይም ኮንቨርሴሽኖች ሰምቻቸዋል የእነሱን ፍላጎትና ኢንተረስት ምን እንደሚያስቡ ምን ሀፕ እንዳደረገ ለማወቅ ከስር መሰረቱ ስትጥር ስላዩ በጣም ደስ ብሎኝ ያዳመጥኩት ነገር ነው። እና ይህንን ነገር ያው ሶስቱም ጥፋተኝነት ባጭሩ ለመግለጽ ያክል የሶስቱም ጥፋተኝነት አለበት ብዬ አስባለሁ። እና ሶስቱም በየፊናቸው ያደረጉትን ነገር አሁንም ቢሆን ቲናም ሆኑ የቲና ቤተሰቦች አሌክስም ሆነ የአሌክስን ቤተሰቦች ነገሩን ወደ ሌላ አቅጣጫ ከመሄዱ በፊት ሁለታችሁ መነጋገር ያለባችሁ ነገር ተነጋግራችሁ ዴዚ እና አሌክስ ደግሞ ፐርሰናል ሆኑ ጉዳዮቻችሁን በራሳችሁ ብትፈቱ፣ ዴዚ እና ቲናም ደግሞ የቤት ውስጥ የሆኑ በዛ ውስጥ ደግሞ ያው ጥንቃቄ ይፈልጋል ና እናትም በስስት ያደረገቻቸው ነገሮች ካሉ ልጅን በዚህ ልክ መሰሳት ማስፈላጊ አይደለም። ሳስታላት ከሆነ አንዳንዴ ልጅም ቢሆን ልጁም ቢሆን ምናልባት በማጠብቀው መልኩ ትልቅ ዋና ወዳጅ ቤተሰባ ሊሆን ይችላል ወደፊት፣ ማንም አያውቅም። ና እሱም ሲናገረኝ ነው የምበረው ዛሬ በዚህ ውጥረት ዴዚ ማለት ነው፣ አንድ ነገር ብትሆን ምናልባት ደግሞ በልጁም ላይ ደግሞ ያልሆኑ ኢንፎርሜሽኖች በመሰብሰብ የማሆኑ ውጤቶች ቢመጡ እናትም ደግሞ እንደ እናት ያደረገችውን ያሳደገችውን ያሳለፈችውን ውጣ ወረድ ስለምታውቅ እናት ላይም የምታደርጉት ሳፖርት ብታደርጉ እንጂ ነገሩን ከማባባስ ይልቅ ሶሉሽን መፈለግ የተቻለ ነው ብዬ አስባለሁ። ባለፉት እንግዲህ አምስት ስድስት ወራቶች ውስጥ በማውቃቸው ኢትዮጵያ በነበሩበት ጊዜ በማወቃቸው ያክል በውስጤ የተረዳሁት ነገር ይሄንን ነው። ይሄንን ሼር ማድረግ ስለፈለግኩኝ ነው። ሶ ፕሊስ ይሄንን ሀሳብ ሼር አድርጉት። ቴንክ ሶ።